አያርገውና ህብረተሰቡ የጤና እክል ብደርስበት ሄደው ልታከም የሚችልበት ጥራት ያለው የጤና ተቋማት በተማረ የሰው ኃይል እንዲሁም አሰራር ስርዓቱ የዘመነ ተቋም ሊኖር እንደሚገባ ነው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻዉ ጣሰዉ የተናገሩት። ጠንካራ የጤና ስርዓት ለመገንባት የሰው ኃይላችን አካባቢ ያለው ላይ መስራት ነው የሚያስፈልገው። የሰው ኃይላችን ላይ በደንብ መስራት ያስፈልጋል። አሰራሮችን ማጠናከር የተቀመጡ አሰራሮች አሉ። እነሱን ማጠናከር ያስፈልጋል። የተቋም ግንባታ ላይ ማተኮር ያስፈልጋል። የተቋም ግንባታ ሲስተም ማተኮር ያስፈልጋል። የዲጂታላይዜሽን ያስፈልጋል። እነዚህን አራት ነገሮች በክትትል መስራት ነው የሚያስፈልገው። የሰው ኃይል እንደተባለው ከዲፕሎማ ወይም ከሰርቲፊኬት ጀምሮ እስከ ላይኛው የትምህርት ደረጃ ያለበት ተቋም ነው ብዙ ልምድ ያለበት አዳዲስ ሙያተኞች ያሉበት። እነዚህን አዋህዶ ለመሄድ ዲሲፕሊኑ ህክምና የራሱ የሆነ ዲሲፕሊን አለው። ሰው ስልጠናውን ሲያጠናቀቅ ከሌሎች ዲሲፕሊኖች በተለየ ቃል የሚገባቸው ጉዳዮች አሉ። እነሱን ተግባራዊ እንዲያደርግ ማስተዋወቅ ያስፈልጋል። በጤናው ተቋማት አካባቢ የሚታዩ የመልካም አስተዳደር ችግሮች እንዲፈቱ ትኩረት ተሰጥቶ ሊሰራ እንደሚገባና በባለሙያ ዘንድ የአገልጋይነት ተግባር በሚገባ እስከሚሰርጽ የዘውትር ተግባር ተደርጎ መስራት እንደሚያስፈልግ ነው ፕሬዝዳንቱ የገለጹት። በየተቋማት የሚታዩ የመልካም አስተዳደር ችግሮችን ለቅሞ መፍታት ነው። መልካም አስተዳደር ችግር አለ ተብሎ ከለየናቸው ሴክተሮች መካከል ጤና ላይ ያለ ብለን አውጥተናል። ሁሉም ጋር በፌዴራል ደረጃም ሁሉም ጋር አለ። እነዚህን ለቅሞ መፍታት ያስፈልጋል ነው። ለምሳሌ የአገልጋይነት መንፈስ ከመልካም አስተዳደር ጋር የሚያያዘው አገልግሎት የምንለው መልካም አስተዳደር ብሮድ ኮንሰርት ነው፣ ግን አንዷ አገልግሎት ነች። ከውስጧ የምትወጣው በእሱ ውስጥ የሚታየው አገልጋይነት ነው። ይሄ እንዲያድግ ሁልጊዜ መስራት ያስፈልጋል። ከጤና ባለሙያው ጋር መነጋገር፣ ከሚያስተዳድረው ጋር መነጋገር፣ ፍሬንድሊ ስራዎችን መስራት፣ በመተማመን ላይ ተመስርቶ ስራዎችን መስራት እና አገልጋይነት መንፈስ እንዲያጎለብቱ ማድረግ ጥሩ ነው የሚሆነው በተቋማት አካባቢ አልፎ አልፎ የሚታዩ የሌብነት ተግባርን በመጸየፍ ትንሽ በትንሹ የሚታዩ ችግሮችን መፍታት አስፈላጊ መሆኑን ነው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የተናገሩት። ብልሹ አሰራሮች አሉ። ብልሹ አሰራሮች በየደረጃ ያላችሁ እዚህ ኃላፊዎች ያላችሁ ማረም መቆጣጠር ያስፈልጋል። አልፎ አልፎ ቃሉ ደስ ባይልም ሌብነትም አለ። ሌብነት አለ እዚህ ለሚዲያ አይመጭም። ሌብነቶች አሉ ቁሳቁሶቹን መጥራት አልፈልግም። እንደነሱ አይነት ነገሮች አሉ። እሱን መቆጣጠር ያስፈልጋል። እንዳንድ ቦታ አሳፋሪ ነው። ለሕፃናት የሚመጡ ጉዳዮች ሳይቀር አሁን አርመናቸዋል፣ ካምና ጀምረን ግን ምልክቶች አሉ። እነዚህ መከታተል ያስፈልጋል። በምን ሂሳብ ነው ለሕፃናት የሚመጡ ምግቦች ሱቅ ውስጥ የሚገኙት ከጤና ተቋማት ወጥተው? ስለዚህ ይሄ በተቋም የሚታይ የመልካም አስተዳደር ችግር ልቅም አድርጎ እየፈቱ መሄድ ያስፈልጋል። በክልሉ በሁሉም አካባቢ ህብረተሰቡን ያሳተፈ የልማት ተግባር ተጠናክሮ መቀጠል አስፈላጊ ነው ሲሉ ነው ፕሬዚዳንቱ የገለጹት። የማህበረሰብ ተሳትፎን ማሳደግ፣ የጤና ተቋማት ከሌላ ተቋማት የሚለያቸው የህብረተሰብ ተሳትፎ ጎልቶ መውጣት መቻል አለበት። እውነትም እየተሰራ ነው ያለው፣ አሁን ካለው ይበልጥ መውጣት አለበት። ለምሳሌ ፋርማሲ ከአንድ አመት ከሁለት ዓመት በኋላ እኛ ጋር ምንም ጥያቄ መሆን የለበትም። ጥያቄ መሆን ያለበት የሰራ ነው ፋርማሲ ላይ ተገቢ መድኃኒቶችን አስቀምጠናለሁ ብቻ ነው መሆን ያለበት። ስለዚህ ይሄ በደንብ መስራት አለብን። ማጤማ በደንብ ማጠናከር አለብን። አሁንም ቢሆን አዲሱም ነባሩንም እያያዝን በደንብ መሄድ መቻል አለብን። የአዲስ ምዝገባ ሲዝኑ አልፏል ሲዝኑ አልፏል፣ ግን ሌላ ሜካኒዝም እየፈጠርን መጠቀም መቻላለን። ሰራተኛውና አመራሩ በቀን ውስጥ መተግበር ያለበትን ስራ በሚገባ አውቆ ዛሬን ምን ተግባር አከናወንኩ የሚለውን ክንውን ከጊዜ ወደ ጊዜ በማሳደግ ህዝቡንና መንግስትን ሊያገለግል እንደሚገባ ነው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ያሳሰቡት። ሰው ወደ ስራ ከገባ ፈርሞ ከገባ አገልግሎ ወጥቷል ነው ምንለው አይደለም፣ ምን ሰራ፣ በየቀኑ ምን አስመዘገበ፣ ምን ሰራ ህክምና ሙያ ከሆነ ስንት ሰውን ቼክ አድርግ። በጣም የሚለፉ ሰዎች እንዳሉ በመረጃ አንዳንድ ጊዜ ቼክ እናደርጋለን፣ እንገመግማለን። ከግቢ የማይለዩ ሰዎች አሉ፣ የማይወጡ እንኳን። በእነሱ ተራ አደለም፣ ተረኛም ባልሆኑበት ሰዓት ከየትኛውም ቦታ ተጠርተው መጥቶ አገልግሎት የሚሰጡ ሰዎች አሉ።